ማንቸስተር ዩናይትድ በ2026 ኤልዮት አንደርሰንን ለማስፈረም ከሚፈልጉ ክለቦች መካከል አንዱ መሆኑ ተረጋግጧል። ማንቸስተር ዩናይትድ እና ኒውካስትል እንግሊዛዊን አማካኝ ኤልዮት አንደርሰንን በቅርብ እየተከታተሉ ሲሆን ኖቲንጋም ፎረስት ለ22 አመቱ ተጫዋች ከ100 እስከ 120 ሚሊዮን ፓውንድ እንዲከፍሉ ጠይቀዋል። የ22 አመቱ ተጫዋች በ2024 በ35 ሚሊዮን ፓውንድ ኖቲንጋም ፎረስትን ከተቀላቀለ በኋላ 52 ጨዋታዎችን ለክለቡ አድርጓል። አንደርሰን በዚህ ውድድር ዘመን ለፎረስት በሁሉም ውድድሮች 12 ግጥሚያዎች ላይ ተሰልፎ አንድ ለጎል የሚ የሚሆን ኳስ አመቻችቶ አቀብሏል። በተጨማሪም ማንቸስተር ዩናይትድ ወጣቱን ስዊድናዊ የፊት መስመር አጥቂ ኬቨን ፊሊንግን ለማስፈረም እያነጋገሩ እንደሆነ ታውቋል። የ16 ዓመቱ የፊት መስመር አጥቂ ኬቨን ፊሊንግ በአሁኑ ሰዓት በስዊድን ክለብ ኤአይኬ ስቶክሆልም እየተጫወተ ይገኛል። የወጣቱ የፊት መስመር ተጫዋች የዝውውር ሂሳብም ሶስት ሚሊዮን ዩሮ አካባቢ እንደሚገመት ተገልጿል። ዩናይትድ ልጁን ለማስፈረም እና ለስዊዘርላንዱ አጋር ክለብ ላውዛን በውሰት ለመስጠት አቅዷል። ታዳጊው እስካሁን ያስመዘገበው ሪከርድ በ2005 በኮፒንግ ኤስኬ በውሰት ባደረጋቸው ሶስት ጨዋታ ሰጥቶች ለኤአይኬ ሁለት ግቦችና አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። ማንቸስተር ሲቲ ለሮድሪ ከጥር ወር በፊት አዲስ ኮንትራት ሊያቀርብ ነው። ሲቲዎች ከ12 ወራት በላይ ከሮድሪና ከተወካዮቹ ጋር ሲነጋገር ቆይቷል። ተጫዋቹ በሲቲ ቤት እስከ 2027 ኮንትራት እንዳለው ይታወቃል። አሁን ላይ ተጫዋቹ ከጉዳቱ አገግሞ ወደ ልምምር ተመልሷል። ስፔናዊ አማካይ በጡንቻ ጉዳት ምክንያት ያለፉትን ሁለት ጨዋታ አምልጦት ነበር። አሁን ግን ለመመለስ ዝግጁ እንደሆነም ታውቋል። የሮድሪ መመለስ ለሲቲ በትክክለኛው ሰዓት ላይ ነው። በመጪዎቹ ቀናት ቡርሻ ዶርትሙንድ፣ በርንማውዝና ሊቨርፑልን ይገጥማሉ። የዝውውር መስኮቱ ከመዘጋቱ በፊት በሪያል ማድሪድ ክትትል ሲደረግ የነበረበት የ29 ዓመቱ አመቱ ተጫዋች በመጨረሻም ሲቲ አይሸጥም በማለቱ የተጫዋቹ ቆይታ ተረጋግጧል። ሮድሪ ለጓርዲዮላ ወሳኝ ተጫዋች ነው። የ2024 የባልኦንዶር አሸናፊ ክለቡን ከተቀላቀለ በኋላ ከሁለት መቶ ሰባ በላይ ጨዋታዎችን አድርጎ ከክለቡ ጋራ ቻምፒየንስ ሊግ ዋንጫን ጨምሮ አራት የፕሪምየር ሊግ ዋንጫዎችን አንስቷል። ባርሴሎና የኤስ ሚላኑን የክንፍ መስመር ተጫዋች ራፋኤል ሊያዮን ለማስፈረም ፍላጎት እንዳለው ተገለጸ። ባለፈው ክረምት ከባየር ሙኒክና ባርሴሎና ጋር ስሙ የተገናኘው ፖርቱጋላዊ የእግር ኳስ ተጫዋች አሁንም በኤስ ሚላን ቤት በጥሩ ብቃት ላይ ይገኛል። ፖርቱጋላዊ አጥቂ ከበርካታ የአውሮፓ ግዙፍ ቡድኖች ጋር ስሙ ተገናኝቶ የነበረ ቢሆንም በክለቡ ቆይቷል። የጀርመኑ ሙኒክና የስፔኑ ባርሴሎና የአጥቂ ስፍራቸውን ለማጠናከር የክንፍ አጥቂ ሲፈልጉ ቆይተው በስተ መጨረሻም ሉዊስ ዲያዝ እና ማርከስ ራሽፎርድን አስፈርመዋል። የስፔኑ ክለብ ባርሴሎና አሁንም የ26 ዓመቱን ፖርቱ ጋር ላይ ተጫዋች ራፋኤል ላያምን በጥር የዝውውር መስኮት ለማስፈረም ፍላጎት እንዳለው ታውቋል። የጣሊያኑ ክለብ ሚላን ከፍተኛ የውል ማፍረሻ 150 ሚሊዮን ዩሮ እንዲሁም ከ70 እስከ 80 ሚሊዮን ዩሮ በታች የዝውውር ሂሳብ ላይ ለመደራደር ፈቃደኛ ለመሆኑ ታውቋል። ሮዛናሪዎቹ አሁን ላይ ለብዙ የውድድር ዘመናት እንደ ቁልፍ ተጫዋች አድርገው የሚመለከቱትን ላያውን በምንም አይነት ሁኔታ ያለፈውን የዝውውር መስኮት ለመክፈት አለማሰባቸው ተዘግበዋል። ባለፈው የውድድር ዘመን በ50 ጨዋቶች 15 ጎሎችን አስቆጥሮ 13 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዚህ የውድድር ዘመን ያ። ሲሪያው በጉዳት ምክንያት የመጀመሪያዎቹ ጨዋታዎች ከመለጡት በኋላ ወደ ሴሪያው ተመልሷል። አሁን በጣሊያን ውስጥ በራስ መተማመን ስሜቱና ወጥነቱን እያገኘ ይገኛል። ፊዮረንቲና ላይ ሁለት ጎሎችን ያስቆጠረ ሲሆን ባለፈው አርፒሳ ላይ ሌላ ግብ በማስቆጠር በጥሩ አቋሙ ላይ ይገኛል። ፈጣሪ ለተጨማሪ አንድ ጊዜ በዓለም ዋንጫ ላይ መሳተፍ ዕድል እንዲሰጠኝ እመኛለሁ ሲል ሊዮኔል አንድሬስ ሜሲ ተናገረ። ሊዮኔል ሜሲ በሚቀጥለው ዓመት በሚካሄደው የዓለም ዋንጫ ለአርጀንቲና መጫወት ይፈልጋል። ነገር ግን ሕልሙን እውን ለማድረግ ከመወሰኑ አስቀድሞ ጥሩ አካላዊ ብቃት ላይ መሆኑና ራሱን ማዳመጥ እንደሚፈልግም ተናግሯል። የስምንት ጊዜ የባል ኦንዶር አሸናፊው ሜሲ በዩናይትድ ስቴትስ፣ ሜክሲኮ እና ካናዳ በጋራ አዘጋጅነት በሚካሄደው ዓለም ዋንጫ የመሳተፍ ሕልም እንዳለው አሳውቋል። ሜሲ አያይዘው መቶ ፐርሰንት መሆን ከቻልኩና ለቡድኑ ጠቃሚ የመሆኑ አቅሙ ካለኝ ያለው ከዛ ውሳኔ ነው ወስናለሁ ሲል ተደምጧል። በሚቀጥለው ሰኔ 39 ዓመት የሚሞላው ሊዮኔል ሜሲ በዓለም ዋንጫ ውስጥ ለመሳተፍ መቻል ደስ ይላል። እዚያ ኮንክ ጥሩ ለመሆንና ብሔራዊ ቡድን ለመርዳት ወሳኝ አካል መሆን እፈልጋለሁ ብሏል። ሜሲ ለአርጀንቲና ብሔራዊ ቡድን 195 ጨዋታዎችን አድርጎ 114 ጎሎችንም አስቆጥሯል።